ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በእለቱ ሰፊ ንግግር ያስተናገዱ ዋና ዋና ሀገራዊ ጉዳዮችን አጠናቅረን ይዘንላችሁ መጥተናል። በቤተሰብነት አብራችሁን ስለምትዘልቁም ቀድመን እናመሰግናለን። በወዳጅነት ለመዝለቅ ቻናላችንን ሰብስክራይብ እንድታደርጉ የደውል ምልክቷን ብየተጫናችሁ እንድትከታተሉን በአክብሮት እንጠይቃለን። አሁን በቀጥታ ወደ ዜናዎቹ እናልፋለን። የኢትዮጵያ መንግስት ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ባልተለመደ ድንገተኛ በረራ ማምሻውን ፓሪስ ፈረንሳይ ገብተው እንደሚገኙ ታውቋል። ከፈረንሳይ ፕሬዝዳንት ኢማኑዌል ማክሮን ጋር ይገናኛሉ የተባሉት ጠቅላይ ሚኒስትሩ በውጭ ጉዳይ ሚኒስትር በኩል በተለቀቁ ምስሎች እንደተመለከተው የተሟላ መንግስታዊ አቀባበል እንዳልተደረገላቸውም ታይቷል። ጠቅላይ ሚኒስትሩ ከፈረንሳይ መሪ ኢማኑዌል ማክሮን ጋር ጓደኝነት የሚመስል ግንኙነት ያላቸው እንደሆኑ ሲታወቅ፣ ከዚህ በፊት በተገናኙበት ወቅት የቅርሶችን እድሳት፣ የከተሞችን መልማትና ሌሎችንም ጉዳዮች በተመለከተ የተትረፈረፈ እርዳታ ከፈረንሳይ አፍሰው እንደሚመለሱ ይታወቃል። ፈረንሳይ በአፍሪካ እየመነመነ የሚገኘውን ድጋፏን ዳግም ለማለምለም በሳህል አካባቢ እየተካሄዱ በነበሩት የፖለቲካ ለውጦች ወቅት እንደ ዋነኛ የጥቁር ሕዝቦች ጠላት ተደርጋ መሳሏንና እና በዓለም አቀፍ ተመልካች ፊት መብጠልጠሏን ለማካካስ ከምስራቅ አፍሪካዋ ግዙፍ ሀገርና ከአፍሪካውያን የነጻነት ቀንዲሏ ኢትዮጵያ ጋር ያላትን ግንኙነት ልዩ አድርጋ ትንከባከበዋለች ይባላል። በሰሜን አፍሪካ በኩል ከሞሮኮና አልጀሪያ ጋር እሰጥ አገባው ውስጥ በመግባት ኦፊሻል ግንኙነቷ እስከ መቋረጥ ሲደርስ በምዕራብና መካከለኛው አፍሪካ ደግሞ የህዝቡ ጨቋኝ በዝባዥና ቀኝ ገዢ ተደርጋ በመቆጠር በአሳፋሪ መንገድ ተባራ ከየሀገራቱ በመውጣቷ መልኳ ጠልሽቶ ይገኛል። ከአፍሪካ ጋር ያላትን ግንኙነት የምታስቀጥለው በምስራቅ አፍሪካ በኩል በቀጥታ ከጅቡቲ ጋር በተዘዋዋሪም ከኢትዮጵያ ጋር በምታደርገው መሞዳሞድ እንደሆነ ይታወቃል። ሳይ ቀድመን እንደነገር ናቸው። የኢትዮጵያን የባህር በር ጥያቄ ወደ ተጨባጭ ተግባር ባልተቀየረ የድጋፍ ቃል ኪዳን ከሚያሟሙቁና በአጸፋው ደግሞ ከኢትዮጵያ ወዳጅነት በአፍሪካ መድረክ ፊት ለማትረፍ ከሚጥሩ ሀገሮች መሃል መሆኗ ይታወቃል። ኢማኑኤል ማክሮንም በጉዳዩ የኢትዮጵያ ዋነኛ ደጋፊ የሆነው ከጅቡቲ እና ሶማሊያ ጋር ያላትን ግንኙነት ለማሳለጥ የበኩላቸውን እንደሚጥሩ ካሳወቁ ዓመት ተቆጥሯል። የአሁኑ ድንገተኛው የጠቅላይ ሚኒስትሩ ጉዞ በምን ጉዳዮች ዙሪያ እንደሚያጠነጥን የገዛ የውጭ ጉዳይ ሚኒስትር ራቸው ቃል አቀባይም የሚያውቁ አይመስልም። ከጉዞ ዝርዝር መግለጫና ከፕሬዚዳንት ማክሮን ጋር ተወያይተው ከሚያሳኩት ቁልፍ ጉዳይ ጋር የተያያዙ ዘገባዎችን ግን በቀጣይ ቀናት እንመለከታለን ተብሎ ይጠበቃል። ፕሬዚዳንት ኢማኑኤል ማክሮን በትግራይ መልሶ ግንባታ ዙሪያም ቀንደኛ ደጋፊ ለመሆን ቃል የገቡ እንደነበሩ አይዘነጋም። አዲስ አበባም ተገኝተው ፈረንሳይ ገንዘብ አቀብላ ያስዋ ብቻትን ከተማም ከጎበኙ የአውሮፓ መሪዎች አንዱና ብቸኛውም እንደሆኑ ይታወቃል። ይህ የጠቅላይ ሚኒስትሩ ድንገተኛ ጉዞ ወይ ኢኮኖሚያዊ ልመና፣ ካልሆነም ፖለቲካዊ ድጋፍ ጥየቃ ሊሆን እንደሚችል ጥርጥር የለውም። ጉዳዩ እርግጠኛ ለመሆን ግን የሁለቱ መሪዎች ግንኙነት ማጠንጠኛ ይፋ እስኪደረግ መጠበቅ ግድ ሆኗል። በአፍሪካ ህብረት ስር የሰዎችንና የህዝቦችን መብት የሚመለከተው ኮሚሽን በትናንትናው ዕለት ሌጋል አክሽን ወርልድ ዋይድና አጋሮቹ የኢትዮጵያ ፌዴራል መንግስት ላይ ያቀረቡትን ክስ ሲያደምጡ ውሏል። በዚህ የቃል ክርክር ከሳሾቹ የኢትዮጵያ መንግስት በትግራይ በነበረው ጦርነት ወቅትና ከጦርነቱና ተኩስ ልውውጡ መቆምም በኋላ የቀጠለ የመብት ጥሰት ሲፈጽም ነበር ሲሉ ክሳቸውን አሰምተዋል። በኖቬምበር 2022 የተፈረመው የሰላም ስምምነት የመንግስትን እርምጃዎችና መብት ጥሰቶች ሊያስቆም አልቻለም ያሉት የሌጋል አክሽን ድንበር ወርልድ ዋይድ ተሟጋቾች የኢትዮጵያ መንግስት በንጹሐን ዜጎች ላይ የፈጸማቸው ጾታዊና አሰቃቂ የሰብአዊ መብት ጥሰት ጭካኔያዊ ድርጊቶች አለም አቀፍ እውቅና በሚያገኙበትና ገሃድ በሚወጡበት መንገድ ላይ በጽናት እየሰሩ እንደሚገኙ አረጋግጠዋል። የግንኙነት መስመርን ማቋረጥ ከሚል አንስቶ በረሃብ መቅጣት፣ አስገድዶ ማፈናቀል፣ አስገድዶ መድፈርና በጅምላ መረሸን የመሳሰሉ ክሶች የተካተቱበት አተታም ለኮሚሽኑ ገቢ እንደተደረገ ታውቋል። ኤልኤደብሊው የተሰኘው የከሳሾቹ ቡድን ከጊዜው ሰቆ የተረፉ አካላት ግለሰቦችና ህዝቦች ድምጻቸው የሚሰማበት አለም አቀፋዊ መድረክ ከዚህ ይጀምራል ሲሉም አሳውቀዋል። ከወራት በፊት ይሄው የህግ አማካሪዎች ቡድን በጀርመን የኢትዮጵያና የኤርትራ ከፍተኛ ባለስልጣናትን የሚሞግት የወንጀል ክስ መስርቶ እንደሚገኝ ይታወቃል። በጀርመን ወንጀለኛ መቅጫ ህግ መሰረት በየትኛውም አለም የተፈጸመ አሰቃቂ ኢሰብአዊ ድርጊት በሀገሪቱ ዳኞች እንዲመረመርና ቅጣት እንዲተላለፍበት የሚያደርግ አንቀጽና አዋጅ ይገኝበታል። በዚሁ አግባብ ክሱ እየታየ እንደሚገኙም ታውቋል። ኢንተርናሽናል ኮሚሽን ኦፍ ሂውማን ራይትስ ኤክስፐርትስ ኦን ኢትዮጵያ የተሰኘው የዚሁን ጦርነት ሰብአዊ ጥፋት ለመመርመር ተዋቅሮ የነበረው ኮሚቴ በኦክቶበር 2023 ከመበተኑ አስቀድሞ ባቀረበው የመጨረሻ ሪፖርቱ ላይ በጦርነቱ መጠነ ሰፊ ሰብአዊ መብት ጥሰት መፈጸሙን ጠቅሶ ጠለቅ ያለ ምርመራም እንዳይቋረጥ መክሮ ነበር። ከዛው ምክር የቀጠለው ይህ ዓለም አቀፋዊ ዘመቻ በትግራይ ላይ የዘር ማጥፋት ዘመቻ ተፈጽሞ እንደነበር ለማረጋገጥና መንግስት ለማስጠየቅ ቀን ከሌት እንደሚሰራ የታወቀ ሆኗል። የአሜሪካ መንግስትም በሰብአዊነት ላይ ወንጀል ተፈጽሟል ብሎ የኢትዮጵያን መንግስት በግልጽ እንደሚያወግዝ ይታወቃል። ክሱን ከሚያደራጁት አካላት መሀል የሆኑት የፓንአፍሪካን ጠበቆች ህብረት እና ሌሎችም አጋሮች ወንጀል ተቀብሮ እንደማይቀር ለሁሉም ማስተማሪያ እንዲሆን ተግተን እንሰራለን እያሉ ይገኛሉ። ትርጉም ባለው መልኩ የኢትዮጵያን መንግስት እና ከፍተኛ መሪዎቹን በዓለም አቀፍ መድረክ ፊት ተጠያቂ ለማድረግ መጓዝ ያለባቸውን ርቀት እንደሚገነዘቡም ጠበቆቹ እንዲጨምረው ተናግረዋል። ሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ንግግር መድረክ ዛሬ በአዲስ አበባ ተካሂዶ መዋሉ ሲሰማ ዋና ዓላማውም በደህንነትና ኢኮኖሚክ ትብብር ጉዳዮች የአፍሪካ ቀንድና ባህረ ሰላጤው እንዴት እንደሚተሳሰሩ መመርመር ሆኖ አልፏል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር የሆኑት ጃፈር በድሩ መድረኩን በከፈቱበት ወቅት የኢትዮጵያ የባህር በር ጥያቄ ቀዳሚ የብሔራዊ ጥቅም ጥያቄ ሆኖ እንደሚቀጥልና ዓላማውም ደህንነት፣ ኢኮኖሚያዊ ጽናትና ቀጠናዊ ትስስር እንደሆነ አረጋግጠው ንግግሩ መስመር አስይዟል። ቀጠና የሰላምን መረጋጋትን ትብብርን አብሮ ማደግን ሁላችንም እንደምንመኝ ማሳያ መድረክ አግኝተናል ያሉት ዋና ዳይሬክተሩ ለሁሉም ሀገራት ውጭ ጉዳይ ፖሊሲ ጥቅም የሚኖረውን ተግባራዊ ጥናት እሳቸው የሚመሩት ኢንስቲትዩት በየጊዜው እያቀረበ እንደሚገኝና የሁሉንም አካላት ፖሊሲ ወደ የጋራ እድገትና በትብብር ላይ ወደ ተመሰረተ አቅጣጫ ለመምራት ኢንስቲትዩቱ ራዕይ እንዳለው መስክረዋል። ቀይ ባህርና የኤደን ባህረ ሰላጤ ለዓለም አቀፉ ጂኦፖለቲካ እጅግ ቁልፍ ትርጉም ያላቸው እንደመሆናቸው ኢትዮጵያም በዚሁ ወሳኝ ግንኙነትና ስትራቴጂክ ፉክክር ላይ የበኩሏን ገንቢ አስተዋጽኦ ለማድረግና ከሁኔታውም የሚገባትን ያህል ለማትረፍ መንቀሳቀስ ከጀመረች ወራትን አስቆጥራለች። ኢትዮጵያ ልትተማመንበት የምትችለውን የባህር በር ለማግኘት ከቀጠናው ሀገራት ጋር በበጎ አንዳንዴም በጥርጣሬ የተሞላ ምልልስ ስታደርግ እንደቆየችም የሚታወስ ነው። የኢትዮጵያ ዲያስፖራ አገልግሎት ዳይሬክተር ጀኔራል የሆኑት ፍፁም አረጋም በመድረኩ ላይ ለተገኙት የመካከለኛው ምስራቅ ልዑካን መልእክት በሚመስል መልኩ ኢትዮጵያ የቀጠናው ሀያል እንደመሆኗ ለኤደን ባህረ ሰላጤ ለቀይ እና ና ለአፍሪካ ቀንድ ደህንነትና ልማት ልታበረክት የምትችለው አስተዋጽኦ ከፍተኝነት ትኩረት ተሰጥቶ ሊታሰብበት ያስፈልጋል ሲሉ ንግግር አድርጓል። ኢትዮጵያ ያላትን አቅም ተጠቅማ ሽብርተኝነትን በመዋጋት የቀጠናውን ሰላም በማስጠበቅ የባህር በር ዘረፋን በመከላከል እንዲሁም የኢኮኖሚዋን ፈጣን እድገት ከቀጠናው ጋር በጥልቀት በማጣመር ስትራቴጂክ ተፈላጊነቷን ለማሳደግ እየጣረች እንደምትገኝም አሳውቀዋል። ኢትዮጵያ ይህንን በመሳሰሉ ለስለስ ባሉ መድረኮችና ዲፕሎማሲያዊ አካሄዶች ፍላጎቷን ለቀጠናውና ለመላው ዓለም ለማስረዳት በመሞከር ላይ ቀጥላበታለች። የዓለማችንን ሀያላን አገራት ቀጥተኛ ድጋፍና ፈቃደኝነት ሳታገኝ ልታሳካው አትችልም የሚባልለት ይህ የባህር በር ባለቤትነት ጥያቄዋ አንዳንዴ ለውጭ ኃይሎች ፍላጎት እንደሚያጋልጣትና ኢትዮጵያን በውጭ ጉዳይና ዓለም አቀፍ ግንኙነት ዘርፎች ጥናት ተገማች ሀገር እንደሚያደርጋት ሲታወቅ፣ በሌላ በኩል ደግሞ ያለ ጥርጥር በቀጠናው ከሚገኙት ከገዳዳሪዎቹ ጋር የለየለት ጠብ ውስጥ እንደሚከታትም ገምታለ። ከወዲሁ ለባህር በር ደጋፊ እንሆናለን በሚል የቃል ኪዳን ተስፋ ብቻ ኢትዮጵያን መጠቀሚያ እያደረጉ የሚገኙ የዓለማችን ሀገራት መታየት ጀምረዋልም ተብሏል። ማምሻውን ከተሰሙ ወሬዎች መሀል ጉልህ ትርጉም የነበራቸውን ዜናዎች መራርጠን በዚህ በኩል ለእናንተ አድርሰናል በተመሳሳይ ክፍለ ጊዜ ከሰዓታት በኋላ ትኩስ ተዛማጅ ዜናዎችን ይዘን እንቀርባለን በሰዓቱ እነኚህ ዜናዎች እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እንላለን ደግመን እስክንገናኝ ድረስ ሰላም